ሰላም ሰላም የተወደዳችሁና የተከበራችሁ የሁሌ አርሰናል ተከታዮቻችን፣ በዛሬ ስፖርታዊ ዜናችን ላይ ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ አጫጭር ስፖርታዊ መረጃዎችን አጋራችኋለሁ። ከእናንተ እንደተለመደባችሁ ቪዲዮ ላይክ እያደረጋችሁ ያደረጋችሁ እንድጀምሩልኝ በአክብሮት እየጠየኩ ከቤንጃሚን ሲሾኮጎ ዝውውር ጉዳይ ጋር በተገናኘ እየወጡ የነበሩት መረጃዎች በዛሬ ስፖርታዊ ዜናችን ላይ እንመለከታለን። ቪዲዮ ላይክ እያደረጋችሁ በአክብሮት እንዲጀምሩልኝ እያልኩ ወደ መረጃዎች አልፋለሁ። አርሴናል ና አርቢ ሌቪዚንግ በዝውውር ላይ ሙሉ ለሙሉ ከስምነት ላይ ለመድረስ በሚቀጥለው ሳምንት ውይይት ያደርጋሉ ሲል ፋብሪ ዞርማኖ ዘግቦታል። በቤንጃሚን ሶኮ ዝውውር ጉዳይ ጋር በተገናኘ አርሴናል ና አርቢ ሌቪዚንጎች ጥሩ የተባለ ንግግሮችን እያደረጉ እንደሆነ ከፋብሪ ዞርማኖ መረጃ ለመረዳት እንችላለን። ቤንጃሚን ሼሽኮ አሁን ወደ አርሴናል ለመዘዋወር እየጠበቀ ነው። ከተጫዋቹ ጋር የሚደረገው ድርድር በጥሩ መልኩ እየገሰገሰ ይገኛል። በግሉ ወኪሎች ላይ በሚደረገው ውይይቶች ላይ ግልጽ የሆነ መሻሻል ታይቷል። ነገር ግን እስካሁን ምንም ሙሉ የቃል ስምምነት ላይ አልተደረሰም። አርሴናል ለአርቢ ለቢዚንግ ይፋዊ ጥያቄ አላቀረበም። በሁሉም ወገኖች መካከል ያለው ጉዳይ በጣም ፍታዊና ግልጽ ስምምነት ክፍት እንደሆነ ደግሞ ፒቲት ጎል ዘግቡታል። አርሴያል ከሪያል ማድሪድ ሮድሪጎን ለማስፈረም 70 ሚሊዮን ዩሮ እያዘጋጀ ነው፣ እናም ብራዚላዊ ስለ ወደፊት ዕጣ ፈንታው የመጨረሻ ውሳኔ እንደሚያሳውቅ ስካይ ስፖርት አስነብቧል። ከሮድሪጎ ጉዳይ ጋር በተገናኘ ጥቂት የተባለ መረጃ የምናገራችሁ በተለይ ፋብሪዞ ሮማኖ ይዞት የወጣው መረጃ እንመልከት። ፋብሪዞ ሮማኖ እንዲሁም የስፔኑ ሚዲያ ማርካ የፍራንኮ ማስቱታ ዝውውር ሙሉ ለሙሉ እንደተጠናቀቀ እናም ቀጣይ ሳምንት ይፋ እንደሚደረግ ተዘግቧል። ሮድሪጎ በተፈጥሮ የግራ ክንፍ አጥቂ መሆኑን፣ እንዲሁም ማድሪድ የቀኝ ክንፍ አጥቂ ማስፈረሙን፣ ሮድሪጎ የማጣት ስጋት እንደሚኖርበትም ተዘግቧል። ተጫዋች ከማስፈረማቸው ጋር በተገናኘ ሮድሪጎ ክረምት የዝውውር መስኮት ክለቡን ሊለቅ እንደሚችል በሰፊው እየተዘገበ ይገኛል። ማርካም ይዞት በወጣው መረጃ መሰረት ሪያል ማድሪድን ሊለቅ እንደሚችልም አስነብቧል። ወደ ሌላኛው ስፖርት ዜናችን ስናልፍ አሁንም ቤንጃሚን ሲሶኮን የተመለከተ መረጃ እናገኛለን። ከሰኞ እስከ ሐሙስ በርካታ ስብሰባዎች በቤንጃሚን ሼሽኮ እና ወኪሎች እንዲሁም ከአርቢ ሌቪዚን ጋር ውይይት ተካሂዷል። ስምምነቱን ለማጠናቀቅ ስራዎች እየተሰሩ እንደሆነ ፋብሪዞ ሮማኖ ዘግቧል። አርሳያ ከክለቡና ከተጫዋቹ ጋር በድርድር ላይ በጥሩ ሁኔታ እያሳየ መሆኑን ከፋብሪዞ ሮማኖ ዘገባ ለመረዳት እንችላለን። ቤንጃሚን ሲሶኮን በተመለከተ ፋብሪዞ ሮማኖ አክሎም ይህንን ተናግሯል። ሼሽኮ ወደ አርሴናል ለመቀላቀል ፍላጎት አለው እና በአርቴታ ፕሮጀክት እምነት አለውም ሲል በትላንትናው ዕለት በዩቲዩብ ገጹ ላይ ኤክስክሉዚቭ ኒውስ ብሎ አጋርቷል። በተጨማሪም በክንፍ መስመር ላይ አርሴናሎች እንደሚተሳወቁት ኒኮ ዊሊያምስን ለማስፈረም በገበያው ላይ እየተካተሉት የሚገኘው ተጫዋች እንደሆነ ይታወቃል። ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ ፋብሪዞ ሮማኖ ያጋራው መረጃ አለ፣ እሱን እንመልከት። ቼልሲ እና አርሴናል ኒኮ ዊሊያምስን ለማስፈረም ዝግጁ ናቸው፣ እናም ከፍተኛ የገንዘብ ዝግጅቶችን እያደረጉ ይገኛሉ። ነገር ግን ከተጫዋቹ ለዝውውር የተሰጠው ፈቃድ አላገኙም። ዊሊያምስ በስፔን ውስጥ ባለው ሕይወት ደስተኛ እንደሆነ ይሰማዋልም ሲል ፋብሪዞ ሮማኖ ያጋራው መረጃ ይጠቁመናል። ፋብሪዞ ሮማኖ ከቤንጃሚን ሸሽኮ ጋር በተገናኘ ያጋራውን መረጃ ልጨምርላችሁ። በዚህ ሳምንት የተለየ ነገር ማንሰባበት ሊሆን ይችላል። ከዛ ግን ከሰኞ ጀምሮ ባሉት ቀናቶች ግን ስምምነቱን ለመቋጨትና ሸሽኮ የአርሴናል አዲስ አጥቂ እንደሆነ የሚረጋገጥበት ጊዜ ሊሆን ይችላል ሲል ፋብሪዞ ሮማኖ ዘግቧል። ከኮንትራት ጉዳይ ጋር በተገናኘ ሚረር ይዞት የወጣውን መረጃ ላጋራችሁ። አርሴናል የዊሊያም ሳሊባን ኮንትራት እንዲያራዝሙ እርግጠኞች ናቸው። የሪያል ማድሪድ ፍላጎት ቢኖርም ግን ተጫዋቹ በለንደን ደስተኛ መሆኑን ተከትሎ ኮንትራቱን እንዲያራዝም ይሰማዋልም ሲል ጆን ክሮስ ዘግቦታል። ቤንጃሚን ሺሽኮ አርሴናልን ሊቀላቀል በጣም ተቃርቧልም ሲል ፋብሪዞ ሮማኖ በኢንስታግራም ገጹ ላይ ካጋራው መረጃ ለመረዳት ይቻላል። በተጨማሪም ቪክተር ጆከሬስን የተመለከተ መረጃ ላያጋራችሁ ጆን ክሮዝ ይዞት በወጣው ዘገባ መሰረት የአርሰናል ፍላጎት መቀዛቀዝ እንጂ ቪክተር ጆከሬስ ከየትኛውም ክለብ በላይ ወደ አርሰናል የመዛወር ምርጫው ነበረው ሲል ጠቁሟል። አንድራ በርታ ይፋዊ ጥያቄ ለአጥቂው ሼሽኮ ከመጠየቁ በፊት የዮክሬሽ ወደታ በደንብ መመልከት ይፈልጋል። የዮክሬሽ ዝውውር አሁንም ቢሆን አርሰናሎች እንዳልተውት ደግሞ ዘቴሌግራፍ ይዞት የወጣው መረጃ ይጠቁመናል። አርሴናል በቀላሉ የ80 ሚሊዮን ዩሮን ውል ማፍረሻ መክፈል አይችልም። ያከፋፈሉ መዋቅር ውስብስብ ነው፣ እንዲሁም የውል ማፍረሻውን ዋጋውን ጨምሮ። በዚህ ምክንያት ነው በነፃነት የዋጋ ድርድር ውስጥ የገቡት። አንድሪያ በርሳ ሙሉ መረጃ ተሰጥቶታል። የዝውውሩ ዋጋ ከ80 እስከ 100 ሚሊዮን ዩሮ ይሆናል። ተጫዋቹም ለክለቡ ትልቅ አክብሮት አለው እናም ስምምነቱ ላይ ለመድረስ ጊዜ ይፈጃልም ሲል ደግሞ ፒቲት ጎል ዘግቦታል። አዲስ ድርድሮች ከተደረጉ በኋላም አርሴል ሸሽኮ በ60 ሚሊዮን ፓውንድ እንዲያስፈርሙት ፈቃድ ተሰጥቷቸዋል፣ ደግሞ ሲል በዛሬ በጠዋት ለት ጆን ክሮስ ይዞ ተወጣው መረጃ ይጠቁባለ። ከቤንጃቪ ሲሶጎ ጉዳይ ጋር በተገናኘ ሮድሪጎ የተመለከተ መረጃም ላክልላችሁ። የአርሰናል ዝውውር በጣም አሰልች መሆኑን ያለ ነገር ነው። እንዲያውም በአንድሪያ በርታ እየተመራ ካለፉት ዓመታት አንጻር በጊዜ የሚያስፈልጋቸውን ተጫዋቾች ለይተዋል። ዝውውር እንዲህ ያለቀ ጉዳይ ነው ይፋ ማድረግና ብቻ ይቀረዋል። የሸሽኮ ዝውውር ወደ መጨረሻ ደረጃ ላይ ደርሷል። ይፋ አድርገው ማሊያ እስኪያለብሱት ምናምን ያለው ጊዜ ቢዘገይም ዋናው ነገር ዝውውሩ ወደ መጠናቀቅ መቃረቡ ነው። ሰሞኑ ደግሞ አርሴናል በረኛ ኬፓ ለማስፈረም ግንኙነትን ማድረጉ የአርሴናል የዝውውር መሻሻሉን የሚያመላክቱ መረጃዎች እየወጡ ይገኛሉ። ራፋኤልዮ ሚላልን እንደሚለቀ ተዘግቧል። የጣሊያኑ ክለብ ለእርሱ ቢያንስ እስከ ሰባ ሚሊዮን ዩሮ ይፈልጋልም ሲል ፒቲት ጎል ዘግቦታል። ተጫዋቹ በክንፍ መስመር ላይ ሌላኛው የአርሰናል አማራጭ እንደሆነ ይታወቃል። ስለዚህ አርሰናሎች ተጫዋቹን የሚያስፈሩበት ከፍተኛ እድል አለ። ከዚህም በተጨማሪ ግን ተጫዋቹን ለማስፈረም ቼልሲዎችን ፍላጎት እንዳላቸው በዚህ ሳምንት ከወጡት መረጃዎች ለመረዳት ይቻላል። በዚህ ሳምንት ታዲያ ከቤንጃሚን ሽሾ ጋር የወጡትን መረጃ ሰፋ ባሉ መንገድ እንመልከታቸው። የተለያዩ ዘ ቴሌግራፍ፣ ጆን ክሮስ፣ ፋብሪዞ ሮማኖን ጨምሮ ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኛ ሰፋ ያሉ መረጃዎችን አውጥቷል። እስካሁን ድረስ ግን ዴቪድ ኦርንስተን ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኛ ምንም ያለው ነገር የለም። እና ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ በዚህ ሳምንት አዲስ ነገር የምንሰራበት እድል በጣም ጠባብ እንደሆነ ከፈብሩ ዞርማኖ ዘገባ ለመረዳት እንችላለን። ነገር ግን ተጫዋቹ አርሴናልን እንደመረጠና አርሴናልን እንደሚቀላቀል የጊዜ ጉዳይ እንጂ ተጫዋቹ የተጫዋቹ ዝውውር እንደሚጠናቀቅም ፋብሪዞ ሮማኖ ገልጿል። በቀጣይ ሳምንት ግን የቤንጃሚን ሶኮ ዝውውር ወደ መጠናቀቁ ደረጃ እንደሚደርስም ከፋብሪ ከፋብሪዞ ሮማኖ ዘገባ ለመረዳት እንችላለን። ዘ ቴሌግራፍ ይዞት የወጣዋን መረጃ ደግሞ አስደግፈን ስንመለከት አርሴናሎች አሁን ቢሆን ከቪክተር ዮኬሬስ ዝውውር እራሳቸውን እንዳላገለሉ ከቴሌግራፍ ዘገባ ለመረዳት እንችላለን። ምንም እንኳን ተጫዋቹ አሁን ላይ ወደ ማንቸስተር ዩናይትድ መሄድ እንደሚፈልግ ለማንቸስተር ዩናይትዶች ነግሯቸዋል፣ ሳምንታዊ ደሞዙ እስከ 300 ሺህ ፓውንድ መሆኑ አርሴናሎችን ለተጫዋቹ ያላቸው ፍላጎት እንዲቀንስ አድርጓል። አሁን ላይ ከፍተኛ ድርድር አርሴናሎች እያደረጉ የሚገኙት ከ ቤንጃሚን ሲሶኳ ጋር እንደሆነ ይታወቃል። በክረምት የዝውውር መስኮት ክንፍ መስመሩ እንደሚጠናቀር ይጠበቃል። በገበያው ላይም አርሲያሎች ተጫዋቾች እየተመለከቱ ይገኛሉ። የሮድሪጎን ጉዳይ አርሲያሎች ለመጨረስ ጠንክረው እየሰሩ እንደሆነ የሚያመላክቱ መረጃዎች ሲወጡ ነበረ። ደግሞ ሪያል ማድሪዶች በሮድሪጎ ቦታ የሚጫወት አዲስ ተጫዋች ከማስፈረማቸው ጋር ተያይዞ ተጫዋቹ በክረምት የዝውውር መስኮት ሊለቅ የሚችልበት እድል እንዳለ ሲዘገብ ነበረ። እስካሁን ድረስ ግን ከዣቢ አሎንሶ ጋር ያደረገው ውይይት ውሳኔ እንዳያደርግ አድርጎታል። ከዣቢ አሎ ከእርሶ ጋር ግን ተዋይቶ ተጫዋቹ በክረምት የዝውውር መስኮት የሚለቅ ከሆነ መዳረሻው ለንደን እንደሆነ ይጠበቃል። ተጫዋቹን ለማስበረም ቼልሲዎችን ፍላጎት አሳይተዋል። ምንም እንኳን ቼልሲዎች ፍላጎት ባያሳሉም በተጫዋቹ ዝውውር ላይ ከፍተኛ ርቀቱን የሄደው አርሰናል መሆኑን ከፋብሪዞ ሮማኖ መረጃ ለመረዳት እንችላለን። ራፋኤል ሊዮን በክረምቱ ላይ ከሚመለከቷቸው ተጫዋች ውስጥ ይገኙበታል። በክንፍ መስመር ላይ ለአርሰናል ጥሩ አማራጭ ይሆናል ተብሎ ይጠበቃል። ምንም እንኳን አርሰናሎች ሁለተኛ አማራጭ አድርገው ቢከታተሉትም ተጫዋቹ በሰባ ሚሊዮን ዩሮ ከኤሲ ሚላን ሊለቅበት የሚችል እንዳለ እየተዘገበ እየተዘገበው ይገኛል። በበረኛው በኩል ላይ አርሰናሎች ሁለተኛ በረኛ ለማምጣት በገበያው ላይ ተጫዋቾችን እየተመለከቱ መሆኑን የሚያመላክቱ ዘገባዎች በዚህ ሳምንት ሲወጡ ነበረ። ኬፓን ከቼልሲ ለማስፈረም በአምስት ሚሊዮን ፓውንድ አርሰናሎች ጥያቄ አቅርቧል። ተጫዋቹ ደመዙንም ቀንሶ ወደ አርሲያል ቤት በመምጣት የዴቪድ ራያ ተፎካካሪ መሆን እንደሚፈልግም ተዘግቧል። በአርሲያል ቤት በዚህ ሳምንት በሰፊው ሲዘገብ የቤንጃሚን ሶኮን ጉዳይ የተመለከተ ሰፋ ያለ መረጃ ሲወጣ ነበረ። አሁን ላይ የዮክሬሽ ዝውውር የተቀዛቀዘ መምጣቱን የሚያመላከት መረጃዎች እየወጡ ይገኛሉ። አንድሪያ በርሳ ጥሩ የተባለ ስራዎችን እየሰራ ይገኛል። የማርቲን ዙቢመንዲ ጉዳይ ደግሞ ወደ ነሐሴ አካባቢ ላይ የተጫዋቹ ዝውውር ይፋ እንደሚደረግ ይጠበቃል። ከአርሲያል ተጫዋች ዝውውር ጉዳይ ጋር በተገናኘ የሸላቸው የወጣት መረጃ ይህን መሳብ በሌላ ቤዶስጥ እስክንገ መካም ጊዜተ